ሰላም ሰላም፣ ውድ ቤተሰቦቼ፣ ሀብታሙ ለገሰ ነኝ። እንኳን ለአዲስ ዓመትና እና ለበዓል አድረሳችሁ እንግዲህ ዛሬ የበዓል ፕሮግራሜን አቋርጬ ይህን ቪዲዮ እንድሰራ ያስገድደኝን አንድ ቪዲዮ አሳይቻችሁ ልመለስ። እዚያ አጠገቤ አንድ ደማቅ ጠይም ልጅ ቁጭ ብሏል፣ እና ዞር ብዬ እኔ ምል እንዴት ነው የዛሬው እጣ ፈንታችን፣ ምንድን ነው መጨረሻችን ብዬ አናገርኩት። ዞር ብሎ ሶሪ አይ ካንት ስፒክ አምሃሪክ አለኝ። እውነት እኮ ነው የምላቸው። መልኩ በቃ ምንም ማቀው ልጅ ነው እኮ በቃ በኋላ ዝም ስል ዱ ዩ ስፒክ እንግሊሽ አለኝ። አትሊስት ሰማለሁ አልኩት። እና ለመሆኑ ኬት ነው ዱቤ ያልከው ምን ትሰራለህ እዚህ በእንግሊዝኛ አልኩ። ዋል አይም ፍሮም ኬንያ አለኝ እ እዚህ ሀገር አንድ የእንግሊዝ ዩኒቨርሲቲ ስም የያዘ ትልቅ ትምህርት ቤት አለ አለ እና እዛ አስተማሪ ሆኜ ነው የመጣሁት አለኝ። አልኩት ምን ታስተምራለህ አልኩት። ኢኮኖሚክስ አ እዚህ ሀገር እ ኢኮኖሚክሱ ለማስተማር እኮ በጣም አስቸጋሪ ነው አልኩት። በኋላ እቺ ሰው እኛ ያልቻልነውን ከኬንያ መታ። እንዴት ነው የምታስተምረው ኢኮኖሚክስ ነው እንደ የተማርከው? አልኩት ማቴማቲክስ ነው የተማርኩት። አያቸው አይደል ማቴማቲክስ አልኩት አውከም የቲ ኢኖሚክስ ግራ ማማቲክስ ቲቸር ማተር ማ ለይ ያኔ ነው ጓድ ሊቀ መንበር መንግሥቱ ኃይለማለ ፊት እየመጡ ንቀውናል፣ ደፍረውናል፣ በታምኑም በአታምኑም በቁም ሞተናል። እንዲህ እንደሰማችሁት ነው። ጋሽ ባይሉ እኔ በግሌ በጣም የማደንቃቸው ታላቅ ሰው ናቸው። እንግዲህ እሳቸው የገጠማቸውን ገጠመኝ ነው ማለት ነው ያካፈሉት። ነገር ግን ይሄ ነገር በመላ ኢትዮጵያ በአሁኑ ሰዓት እውነታ የሆነ ነገር ነው። በጣም ብዙ ትምህርት ቤቶች ላይ ኢኮኖሚክስ ያልተማሩ ሰዎች ኢኮኖሚክስ እያስተማሩ ነው። ኦፍ ኮርስ ኢኮኖሚክስ ብቻ አይደለም፣ ሌሎችም ኮርሶችም ማለት ነው። አጠቃላይ መምህር ያልሆኑ ሰዎች በመምህርነት ሞያ ሳይሳተፉ እያስተማሩ ነው ማለት ነው። ይሄ እንግዲህ የተለያዩ ጉዳቶችን እያስከተለ ነው። ለምሳሌ ኢኮኖሚክስ አምና የምታስታውሱ ከሆነ ተማሪዎች በጣም ዝቅተኛ ውጤት ያመጡት በኢኮኖሚክስ ነበር ማለት ነው። ስለዚህ በኢኮኖሚክስ የተማሩ ሰዎች ያው መምህርነት ይቀጠራሉ። የተወሰነ ጊዜ የቆዩ በኋላ ባንኮች ወይ ደግሞ ሌላ የተሻለ ክፍያ የሚከፍሉ ተቋማት ስራ ማስታወቂያ ሲያወጡ ወደዛ ይሄዳሉ ማለት ነው። ስለዚህ በዚህ ምክንያት ትምህርት ይቋረጣል። ስለዚህ ማቴማቲክስ፣ ሂስትሪ፣ ጂኦግራፊ የተማሩ ሰዎች ኢኮኖሚክስ እንዲያስተምሩ ይገደዳሉ ማለት ነው። ይሄ ደግሞ ተማሪዎች ውጤት ላይ በጣም ከፍተኛ የሆነ ጉዳት እያስከተለ ነው ማለት ነው። ስለዚህ ችግሩ ይታወቃል። እንግዲህ አንተ እንደ አንድ ግለሰብ ይህን ችግር ለመፍታት ምን አደረግ የሚለው ቀጣይ ጥያቄ ነው የሚሆነው ማለት ነው። እንደ አንድ ዩኒቨርሲቲ መምህር ሁሉም ተማሪዎች እኩል ጥራት ያለው ትምህርት ማግኘት አለባቸው ብዬ አስባለሁ። በዋናነት ደግሞ ትምህርቱን ከተማሩ ሰዎች በትክክለኛው መንገድ የሚያስተምሩትን ትምህርት ከተማሩ ሰዎች ጥራት ያለው ትምህርት ማግኘት አለባቸው አለባቸው ብዬ አስባለሁ ቻናል ከዛሬ 3 ዓመት በፊት ነበር የከፈትኩት ከ51000 በላይ ተመልካቾች ሰብስክራይብ አድርገውታል በምለቃቸው የኢኮኖሚክስ ሌክቸር ቪዲዮዎችም ተጠቅመዋል ማለት ነው በዚህ ቻናል እንግዲህ ወቅታዊ የኢኮኖሚ ጉዳዮች ይተነተናሉ ማንኛውም ሰው እነዚህ ቪዲዮዎች ላይ ይችላል ከዚህ በተጨማሪ ፕሌይ ሊስቱ ስትገቡ ገቡ እንግዲህ በዚህ ቻናል ላይ የምለቃቸው የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎች አሉ። እነዚህም እንግዲህ አምና ለሙከራ የለቀኳቸው ከ9ኛ ክፍል እስከ 11ኛ ክፍል በዚህ ዓመት ይጨመራል የሚቀሩ ቻፕተሮች የሚጨመረው የሚሆነው። ከዚህ በተጨማሪ በጣም አጠንክሬ የሰራሁባቸው ኢንትራስ ኢኮኖሚክስ ለሁሉም የፍሬሽማን ተማሪዎች አሁን ወደ ዩኒቨርሲቲ መግቢያ ውጤት አምጥተው ዩኒቨርሲቲ የሚገቡ ተማሪዎች የመጀመሪያ ዓመት ላይ ፍሬሽማን ኮርሶች ይወስዳሉ። ከነዛ ውስጥ አንዱ ደግሞ ኢንትራስ ኢኮኖሚክስ ነው። ወደ ሀያ እንደሚጠጉ ቪዲዮዎችን ሰርቻለሁ ማለት ነው። ከዚህ በተጨማሪ ሁለተኛ ዓመትና ሶስተኛ ዓመት ሲደርሱ ተማሪዎች የሚወስዷቸው በተለይ ሶስተኛ ዓመት ላይ ቢዝነስ እና ኢኮኖሚክስ ተማሪዎች የሚወስዱት ኢኮኖሜቲክስ ቪዲዮ አለ። ኢኮኖሜቲክስም ወደ 22 ሌክቸር ቪዲዮ ሰርች ያለው ማለት ነው። ይሄም እንግዲህ ለአንደ ግራጅዌትም ለፖስት ግራጅዌትም እንደ መነሻ ሆኖ ያገለግላል። ከዚህ በተጨማሪ ድንቅ ድንቅ የሆኑ የኢኮኖሚ እውነታዎችን የኢትዮጵያ ኢኮኖሚ የምናይበት የዓለምን ኢኮኖሚ የምናይበት ቪዲዮችንም እዚሁ የዩቲዩብ ገጽ ላይ ፖስት አደርጋለሁ። እንግዲህ እስካሁን ድረስ በዚህ ቻናል ከ2 ሚሊዮን 388 ሺህ 860 በላይ ተመልካች አግኝቻለሁ ወይ ደግሞ እይታን አግኝቻለሁ ማለት ነው። ይሄ እንግዲህ ወደ 2.9 ሚሊዮን አካባቢ ነው። እንግዲህ በዚህ ቻናል ለሚለቀቀው ትምህርትና ትምህርት ነው፣ ዘፈን አይደለም፣ ድራማ አይደለም። ወቅታዊ የኢትዮጵያ ኢኮኖሚ ጉዳዮች ይተነተናሉ። ከዛ በተጨማሪ እንግዲህ ከዘጠና ያክፍል እስከ 14 ያክፍል ላሉ ተማሪዎች የኢኮኖሚክስ ትምህርት እንዲሁም ደግሞ ዩኒቨርሲቲ ለሚገቡ ተማሪዎችም ኢንትራሽት ኢኮኖሚክስ፣ ኢኮኖሜቲክስ፣ ማይክሮ ኢኮኖሚክስ ሌሎችም ቪዲዮዎች ይለቀቃሉ። ስለዚህ ይሄንን ቻናል ለራሳችሁም እንድታዩት በተጨማሪም ደግሞ በዙሪያችሁ ላሉ ከዘጠና ክፍል እስከ አስራ ሁለተኛ ክፍል ላሉ እንዲሁም ደግሞ ዩኒቨርሲቲ ለገቡ ተማሪዎች ኮሌጅ ላሉ ተማሪዎች እንድታጋሩ ጠይቃቸዋለሁ። አዲስ ዓመት ነው እና እናንተም ስለ ኢኮኖሚ የተወሰነ እውቀት እንድታገኙ ይህንን ቻናል ሰብስክራይብ እንድታደረጉ ጠይቋቸዋለሁ። ይህም በማድረግ እኔን ማበረታት ይችላላችሁ። በተጨማሪ ደግሞ በሌሎች ትምህርቶች የተሰማሩ መምህራንም ወደዚህ ፕላትፎርም እንዲመጡ እና በተቻለ አቅም ትምህርትን ተደራሽ ማድረግ፣ ከሚስጥርነት ማውጣት፣ ክላስን በር ዘግቶ ከማስተማር ማውጣት ይቻላል ብዬ አምናለሁ። ይህም ማድረግ የምችሉት ደግሞ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ እና ለጓደኞቻችሁ እንግዲህ መልእክቱን በማስተላለፍ ነው ማለት ነው። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሃብታሙ ነው። በዚህ ቻናል ኢኮኖሚክስ እና ኢኮኖሚ ነክ ጉዳዮች ብቻ ይቀርቡበታል። አሁኑ ነው ሰብስክራይብ በማድረግ እንድተባበሩኝ ጠይቃቸ